አርእስተ ዜና በምስራቅ አርሲ ሀገረ ስብከት የሚኖሩ ኦርቶዶክሳውያን ዛሬም ድረስ በከፍተኛ ስጋት ውስጥ መሆናቸውን ገለጹ ትውልዱን ከተለያየ ፈተናዎች ለመጠበቅ የቅድመ ግቢ ጉባኤ ትምህርትን ማጠናቀር ይገባል ሲሉ ብፁዕ አቡነ ገሪማ ተናገሩ ትውልድን በማነጽ ረገድ የአኃት አብያተ ክርስቲያናት ተሞክሮ ተግባራዊ ማድረግ እንደሚገባ ተጠቆመ። ሰላም ጤና ይስጥልኝ። እንደምን አምሽታችኋል? የተከበራችሁ ተመልካቾቻችን ሳምንታዊው የዕለተ ረቡዕ የዜና መርሃ ግብራችን አርስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ወደ እናንተ በማድረሱ በኩል ሄኖክ ደስ ያበሪያ ቆይታ አድርጋለሁ። ከዜናዎቹ ጋር አብራችሁን ቆዩ በምስራቅ አርሲ ሀገረ ስብከት የሚኖሩ ኦርቶዶክሳውያን ዛሬም ድረስ በከፍተኛ ስጋት ውስጥ መሆናቸውን ገለጹ። ነዋሪዎቹ ከቤት ወጥተው በጫካ ውስጥ እያደሩ እንደሚገኙ ከቦታው የደረሰ መረጃ ያመለክታል። የዞኑ የጸጥታ ዘርፍ ኃላፊ በበኩሉ ጉዳዩን በበላይነት ለመከታተል የሃይማኖት ተቋማት በባለቤትነት ይዞታል ሲል ምላሽ ሰጥቶናል። ነውም ገብረኪዳን

አሁን ሰሞኑን ሁኑን ተፈጥረው አሁን ሰብሎ በቃ ነው የሚወሰድ እህላቸው እህላቸው። ይህ በእንዲህ እንዳለ የአርሲ ዞን ሰላምና ጸጥታ ዘርፍ ኃላፊ አቶ ስንታየው ጥላሁን ምንም አይነት መረጃ ለመስጠት አንችልም ሲሉ ሁኔታውን በተመለከተ የኢትዮጵያ የሃይማኖት ተቋማት ጉባኤን አነጋግሩ ብለዋል። እየተጣራ ያለ ጉዳይ ስለሆነ ሲጣራ እነግርሃለሁ ታሪክ ኮሚቴ ከበላይም ተሰብስ ከሁሉ ሃይማኖቶች ተወጣጥተው እዚህ ነው ያለው። በዛ አማካኝነት ሁሉ ነገር ምንድ ነው ያለው ሁኔታ የሚለውን የተጠናከረ ነገር ከዛ ማግኘት ይችላል። አመሰግናለሁ። ነገሩን በተመለከተ የኢትዮጵያ የሃይማኖት ተቋማት የሕዝብ ግንኙነት ባለሙያ የሆኑትን ፓስተር ይታገሱን አነጋግረን ተከታዩን ብለውናል። ያለውን ጉዳይ ዲቴል ለመናገር አስቸጋሪ ነው የሚሆነው። ምክንያቱም ምንድን ነው አንድ ግብረ ኃይል ተቋቁሞ ወደ ስፍራው ሄዷል። የሄደው ትላንትና ነው። በአካል ቦታው ላይ በትክክል ያሉትን ነገሮች በተጨባጭ እያየ እየመረመረ ነው የሚገኘው። ስለዚህ የተደራጀ ሪፖርት ከነሱ ሲመጣ እንደ ተቋም መግለጫ ለመስጠት ነው ዝግጅት እያደረግን ያለ ነው። እና ያላለቀ ጉዳይ ላይ ማብራሪያ መስጠት አስቸጋሪ ነው የሚሆነው። ገና በመታየት ላይ ነው ያለው። አሁን ትላንትና ልኡካኑ እየገቡ ራሱ ወይም ገብተው የተገደሉ እና የታፈኑ ሰዎች ነበሩ። ስለዚህ አሁንም በተመሳሳይ ጥናትና እናንተ ሪሰርቹን ስትሰሩ እንደዚህ አይነት ጥቃቶች ይደርሳሉ እና ከዚህ አንጻር ምንድን ነው የሃይማኖት ጉባኤ የሚያደርገው? አዎ አሁን እያልኩኝ ያለሁት ተግባብተን ከሆነ በመጠናት በመታየት ላይ ባለ ጉዳይ ላይ መረጃ መስጠቱ የጥናቱን የኮሚቴውን ስራ የሚያደናቀፍ የሚያበላሽ ነው የሚሆነው። ከጸጥታ ዘርፍ አካላት ጋር አብራችሁ ነው እየሰራችሁ ያላችሁት ወይስ በምን መልኩ ነው ጥናቱ እየተከናወነ ያለው? ጉዳዩ የሚመለከታቸው አካላቶች ተካተውበታል። በዚህ ጉዳይ ላይ ያገባቸዋል የሚባሉ አካላቶች በተቻለ መጠን ጥረት ተደርጓል ለማካተት። ጊዜያዊ መፍትሄ የተወሰደው ምንድን ነው? እሱን እኮ መጨረሻ ነው የሚታወቀው። ለጊዜ አይ ጥናቱ እስኪያልቅ ማለት ሁላችንም ሰላማችን እስኪመለስ። እኛ እንደ ተቋም እኮ አውግዘናል ብያለሁኝ፣ መግለጫም ሰጥተናል። በእናንተም የማህበራዊ ሚዲያ ገጽ ላይ የእኛን መግለጫ ሼር ተደርጓል። እንደ ተቋም አሁን ለጊዜው ማድረግ የምንችለው እሱን ትውልዱን ከተለያዩ ፈተናዎች ለመጠበቅ የቅድመ ግቢ ጉባኤ ትምህርትን ማጠናቀር ይገባል ሲሉ ብፁዕ አቡነ ገሪማ ተናገሩ። ብፁዕነታቸው በዚህ ፈተናና ችግር በበዛበት ዘመን ተማሪዎቻችን በግቢ ጉባኤ ማለፍ ይገባቸዋል ሲሉም አክለው ገልጸዋል። ተመስገን ፈቃዱ ዝርዝር አለው። ማህበረ ቅዱሳን ላለፉት ሶስት አስርት ዓመታት በላይ በግቢ ጉባኤያት አገልግሎት በኩል የቤተ ክርስቲያን ስርዓት ዋና ቱፊቷ ተጠብቆ ከትውልድ ወደ ትውልድ እንዲተላለፍ በርካታ ስራዎቹን እየሰራ ነው። ይህም ትውልድን በምግባርና በሃይማኖት ከማነጽ አንጻር ያለው ሚና ጉልህ ነውና ልትበረቱ ይገባል ሲሉ ብፁዕ አቡነ ገሪማ ተናግረዋል። አጫሽ የነበረው ሳይቀር ተስተካክሎ የሚወጣበት ቦታ ነው። ክፉ ስራ የሰራ የነበረው ሁሉ ራሱን አንጾ በንስሐ አንጾ የሚወጣበት ቦታ ነው ክህነት ያልነበረው ካህን ሆኖ የሚወጣበት ቦታ ነው። ብዙ የቤተ ክርስቲያንን ስርዓቶች ተምሮ ራሱን ለቤተ ክርስቲያን ሰጥቶ የሚወጣበት ቦታ ቢኖር ግቢ ጉባኤ ስለሆነ እንድትበረቱ ነው ዋናው ነገር። ብፁዕነታቸው አክለውም ትውልድን ከተለያዩ ፈተናዎች ለመጠበቅ የቅድመ ግቢ ጉባኤ ትምህርትን ማጠናከር እንደሚገባም ጠቁመዋል። ቅድመ ግቢ ጉባኤ በጣም የሚገርም ሀሳብም ያለው ነው። በጣም አጠንክረንበትም እንድንወስደው የሚያስፈልግ ነገር ነው። የአዝሙ ልጆችን የምናበረታበት ትልቅ መንገዳችን ነው ማለት ነው። ስለዚህ ቅድመ ግቢ ጉባኤ አስቀድሞ ግቢ ከመግባታቸው በፊት ስለሚኖረውም ነገር ሁሉ እንዲያውቁ ሄደውም ደግሞ እንዲበረቱም የሚያደርግ ትልቅ ነገር ነው። ከዛም ውጭ ደግሞ ትልቅ ነጥብ ያመጡትን በዚህ መልኩ ማበረታታት ነገ ለሚመጡት ልጆቻችን እጅግ በጣም መንገድ የሚከፍት ነው። በመጨረሻም ወጣትነት የፈተና ዘመን በመሆኑ ተማሪዎች በግቢ ጉባኤ ገብተው መማር እንደሚገባቸው አሳስበዋል። ወጣትነት የፈተና ዘመን ነው። ይህን ወጣትነት የፈተና ዘመን ደግሞ የሚታለፈው በመንፈሳዊ እውቀት ነው። ስለዚህ ግቢ ጉባኤ ደግሞ የመንፈሳዊ ቦታ ነው። ዓለማዊውን ትምህርት የምንማርበት፣ መንፈሳዊውንም ትምህርት ደግሞ ምን የምንልበት የምንማርበት፣ ራሳችን የምንጠብቅበት ቦታ ነው። ስለዚህ በፈተና መጽናት ይጠበቅብናል። ማለት ብዙ ፈተናዎች አሉብን። በዚች ክፉ ጊዜ ውስጥ በግቢ ጉባኤ ማለፍ ማለት ክፉውን ጊዜ ለመሻገር ጥሩ መስመር ማበጀት ማለት ነው። ትውልድን በማነጽ ረገድ የአኃት አብያተ ክርስቲያናትን ተሞክሮ ተግባራዊ ማድረግ እንደሚገባ ተጠቆመ። በመንፈሳዊ አስተዳደራዊና ሌሎችም ሁለንተናዊ ዘርፎች ላይ ምእመናን የሚሳተፉበት በቤተ ክርስቲያን ጸንተው እንዲቆሙ የሚሆኑበት መንገድ መቅሰም እንደሚገባም ተመላክቷል። ዲያቆን ኤርሚያስ ደባሱ ዝርዝር አለው። በምጣኔ ሀብታዊ እንቅስቃሴዎቿ የብዙዎቹን ቀለብ የምትስበው የግብጽ ኮፕቲክ ቤተ ክርስቲያንን ጨምሮ ሌሎች አኃት ቤተ ክርስቲያናት በመንፈሳዊ ማህበራዊ፣ እንዲሁም አስተዳደራዊና ሌሎች ዘርፎች ላይ ያላቸውን ተሞክሮ በውጭ ሀገራት የሚኖሩ የአህጉረ ስብከት ስራ አስኪያጆች ይናገራሉ። የእኛ ቤተ ክርስቲያን ልትሰራ ይገባታል ወይም እስካሁን ያልሰራ ነው ብዬ ማስበው በተለይም ምእመናንን ሀንድል የሚያደርጉበት መንገድ ቤተክርስቲያንን የሚያስተዳድሩበት የአድሚኒስትሬሽን መንገድ ቤተክርስቲያናችን ተሞክሮ መውሰድ አለባት ብዬ አስባለሁ። ቤተክርስቲያን የምእመኑ ማእከል ናት። ለምሳሌ በዚህ የግብጽ ቤተክርስቲያን ነው። የግብጽ ቤተክርስቲያን ምእመናን ሊጸሉ የሚሄዱት ቤተክርስቲያን ነው። ልጆች መማሪያ ትምህርታቸው ከአንድ እስከ ሃይስኩል ሊሆን ይችላል ቤተክርስቲያን አላት። ላይብራሪዎች ቤተክርስቲያን ግቢ ውስጥ አሉ። በጣም የሚገርመው የስፖርት ማዘውተሪያዎች እንኳን ሳይቀሩ ቢሰን ግቢ ውስጥ አሉ። ይህም በመሆኑ በተለያዩ ጉዳዮች ላይ ውጤታማ መሆን ችለዋል ያሉት የሃይቁረ ስብከ ስራ አስኪያጆቹ የአህት አብያተ ክርስቲያናትን ተሞክሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቢተገበር ምግባርና ሃይማኖት የተባበረለት ጠንካራና ቤተ ክርስቲያን ወዳት ትውልድ እንደሚኖርም ይናገራሉ። እኛ ቀድሰን ማህሌት ቆመን ሰተት ቆመን ህዝቡን በትነን ያ ህዝብ ያወጣት ሌላ ቦታ ውሎ ሌላ አመል ሸምቶ ተመልሶ እሱን ለመለወጥ ከመታገል ግቢ ውስጥ ሁሉንም ፋሲሊቲ አድርጎ ምዕመናን ቤተክርስቲያን የሁሉ ነገራቸው ምክንያት ብትሆንላቸው በጣም አትራፊ እንሆናለን። የቤተክርስቲያን ቅጽር ግቢዎች ባዷቸውን እየዋሉ እኛ አምልኮታዊ አገልግሎት ብቻ እያገለገል ምዕመናን ነገ ከኛ ጋር ይቀጥላሉ ማለት አይቻል። አሁን የሚታየው የአባትና የልጅ የምዕመንና የካህን ልዩነት የመጣው ያላሳደግ ነው። የቤተክርስቲያን አባል እየበዛ ስለመጣ ሶ በኢኮኖሚያዊም በፖለቲካዊም ያላሳደግነውን ሰው ብሌም ማድረግ አንችልም። አሳድገህ ነው ይሄ ታሪኩን አውቆ እንዴት በደለኝ ማለት የሚቻለው። ቤተ ክርስቲያን አሁን ላይ የገጠማት የሚገኙ ተግዳሮቶችንም ለመቅረፍ የአኃት አብያተ ክርስቲያናትን ተሞክሮ መውሰድ እንደሚገባም አሳስበዋል። የአምስት የአስር ዓመት ግራንድ ስትራቴጂ ወጥቶ ቤተ ክርስቲያን በወረራ ደረጃ ትምህርት ቤት ከፍታ ልጆቿን መያዝ ማትችል ከሆነ ከፋውንዴሽን እስከ ዩኒቨርሲቲ የዛሬ 20 30 ዓመት የኛ መልክና ቅርጽ ይላል ነው የሚሆነው። ምክንያቱም በመዲናችንም ከመዲናችን ውጪ ያለውን መመን መታዘብ ይቻላል። በ2017 ዓመተ ምህረት በጀት ዓመት የቅድመ ግቢ ጉባኤ አገልግሎት ተጨባጭ ውጤት የተመዘገበበት መሆኑ ተገለጸ። ማህበረ ቅዱሳን በሚያስተባብረው በዚህ አገልግሎትም ባለድርሻ አካላት ጉልህ ሚና እንደተወጡ ተመላክቷል። ሀብቴ ብርሃኑ ከዚሁ ጋር በተያያዘም በባለፈው 2017 ዓ ም የተለያዩ የቅድመ ግቢ ጉባኤ ስራዎች መሰረታቸውን በማህበረ ቅዱሳን የህዝብ ግንኙነትና ትብብር አገልግሎት የቅድመ ግቢና ድረ ግቢ ዋና ክፍል ኃላፊ አቶ አምደ ስላሴ ሙልጌታ ተናግረዋል። እነዚህ ልጆች ወደ ግቢ ከመግባታቸው ወደ ግቢ ጉባኤ ከመቀላቀላቸው በፊት የተለያዩ ስርዓት ትምህርቶች ተቀርጸው በዛ ሂደት ላይ እነሱ በደንብ ራሳቸውን እንዲያበቁ በዳም ድጋፍ እናደርጋለን። ከ9 ክፍል እስከ ሰወታ ክፍላዊ ተማሪዎችን በቀለም ትምህርት ድጋፍ ማድረግ ነው። ማኅበረ ቅዱሳን ባሉት መዋቅሮች በሙሉ በተለይ በማዕከላት በወረዳ ማዕከላት ከሰንበት ትምህርት ቤቶች ጋር በመቀናጀት እና ከግቢ ጉባኤ ጋር በመቀናጀት የቀለም ትምህርት ድጋፍ ሲያደርግ ነበር። አቶ አምደ ስላሴ እንደሚናገሩት እነዚህ ተግባራት በችግሮች መካከል ሲከናወኑ የቆዩ ቢሆኑም መፍትሄ እየተሰጣቸው እዚህ ደርሰናል ብለዋል። አንዱ ተግዳሮት ያው አሁን ትንሽ ያለው የጸጥታ ሁኔታ አንዳንድ ማዕከላት ላይ በምፈልገው መንቀሳቀስ አልተቻለም። ከቤተሰብ ርቆ የሚማሩ ከተሞች ተሰባብሮ የሚማሩ የሚማሩ ተማሪዎች አሉና እነዚህ እንደሚፈልገው አገልግሎቱን ለማሳለጥ ትንሽ ተግዳሮት ነበረው። ባለድርሻ አካላት መካከል የነበረው ቁርኝት እንደምንፈልገው ጠንካራ አይደለም እና አገልግሎቱን በምንፈልገው መልኩ ማሳለጥ እና ማስኬድ ያልቻለ ያለበት ሁኔታ ነው ያለው። ማዕከላት፣ ወረዳ ማዕከላትና ሰንበት ትምህርት ቤቶች በቁርኝት አንድ ላይ በመሆን ሲሰሩ የነበሩ ስለሆነ በዚህ በዚህ ነው ችግሮችን ልንፈታ የሞከርንበት ሂደት። አያይዞም በቅድመ ግቢ ጉባኤ ረገድ ለተመዘገቡ ውጤቶች ማህበረ ቅዱሳን ከፍተኛ ድርሻ ተወጥቷል ብለዋል። ልክ ነው። ቅድም ያልኳቸው የጠቀስኳቸው ስራዎች በሙሉ በማህበረ ቅዱሳን መዋቅር እና ከባደሻ አካባቢ በመቃኘት ስንሰራ የቆየናቸው ስራዎች ናቸው። ስለዚህ እዚህ ላይ የማህበሩ ድርሻ በጣም ትልቅ አስተዋጽኦ ነበረው፣ ስራውን ከመስራት አንጻር ከማበረታታ አንጻር ከባለድርሻ ጋር ያለን ቁርኝነት በመስራት ሂደት ምን የሚተካ ድርሻ አለ ብሎ በደንብ ነው ቁርኝነት ይሰራ የነበረው። በቀጣይም ከአሁኑ የተሻለ ውጤት በዚህ ዓመት ለማስመስገብ በትኩረት እንደሚሰራ ኃላፊው ገልጸዋል። የአስራ ሁለተኛ ክፍል ተማሪ ተፈታኞች እና ደግሞ ሌሎችም የሀይስኩል ተማሪ ከዘጠኛ ክፍል እስከ አስራ ሁለተኛ ክፍል ተማሪዎች ይህን የቀለም ድጋፍ እንዲያገኙ በደንብ አጠንክረን እንሰራለን። ከዛ ባሻገር ዘንድሮ የሚፈተኑ ተማሪዎች በስነ ልቦና ራሳቸው እንዲያዘጋጁ የተሻለ ጥሩ ውጤት እንዲያመጡ እነዚህን ማዘጋጀት፣ ማበረታታት በደንብ ትኩረት አድርገን የምንቀጥልባቸው ናቸው። በጣሊያንና አካባቢዋ ሀገረ ስብከት ገዳም ለመመስረት በሚደረገው ጥረት ሁሉም የበኩሉ እንዲወጣ ጥሪ ቀረበ። ከዚሁ ጋር ተያይዞም ቅድስት ቤተ ክርስቲያን በመላው ዓለም የምታደርገውን የሐዋርያዊ እንቅስቃሴ፣ በምዕመናን ላይ የሚደርሰውን ዓለም አቀፍ ጫና ለመቀነስ አስተዋጽኦ የጎላ መሆኑ ተነግሯል። ናሁም ገብረ ኪዳን ቅድስት ቤተ ክርስቲያን በመላው ዓለም ቅዱስ ወንጌልን ተደራሽ ለማድረግና ምእመናንን ለማጽናት የምታደርገው ጥረት እየተጠናከረ ይገኛል። ለዚህም በጣሊያን ሮም ደብረ ጽዮን ቅድስት ድንግል ማርያምና ቅዱስ ራኤል ቤተ ክርስቲያን ላለፉት ስምንት ዓመታት ገዳም ለመመስረት ስላሳልፉበት ሂደት የቤተ ክርስቲያኑ አስተዳደር ቆሞስ መላከ ፀሐይ አባ ሰላማ ወልድ ሳሙኤል እንዲህ ሲሉ ያስረዳሉ። የራሳችን የሆነ ቤተ ክርስቲያን የራሳችን የሆነ ገዳም ሊኖረን ይገባል። ሕዝባችን በሆነ ጊዜ ላይ የመበተን የመፍረስ አደጋ እንዳያጋጥመው ከደብራችን ካህናት ማህበረ ምእመናን፣ ከደብራችን ሰንበት ትምህርት ቤት ወጣቶች፣ ከሀገር ሽማግሌዎች ተመካክረን ተነጋግረን የራሳችን የሆነ ቅርስ የራሳችን የሆነ ቤተ ክርስቲያን የራሳችን የሆነ ገዳም ሊኖረን ይገባል መስራት አለብን ብለን ተነሳስተን በ2009 ዓመተ ምህረት ነው እንግዲህ ገዳሙን ስራ የፕሮግራሙ የጀመረ ነው። አሁን እንግዲህ ስምንት ዓመት ጨርሰን አሁን ወደ ዘጠነኛ ዓመታችን እየሄድን ነው ያለ ነው። በቅዱስ ባኮስና በቅዱስ አቡነ ሳሙኤል ዘዋልድባ ስም የተሰየመው ገዳም በሮም መገደሙ ያለውን ጥቅም በሀገረ ስብከቱ አገልጋይ የሆኑት ዲያቆን መስፍን ያስረዳሉ። በክርስትና ላይ በዓላማና በእቅድ የሚደረገውን ምዕራባዊ ጫና የሚያፈርስ ደግሞ የቤተክርስቲያንን ክርስቲያንን ትውፊትና ስርዓት የሚያስቀጥል ትልቅ ፕሮጀክት ነውና ይሄ ነገር እግዚአብሔር ፈቅዶ ከተሳካ በዚህ ጣሊያንና አካባቢ ሀገረ ስብከት እንዲሁም በዚህ በአውሮፓ አካባቢ ላሉ ምእመናን ሱባኤ መግቢያ ጸሎት ማድረጊያ ጸበል መጠመቂያ ትልቅ ገዳም ይሆናል። የአብነት ትምህርት ቤትም ይሆናል ብለን ተስፋ እናደርጋለንና ትልቅ ፋይዳ አለው ብዬ ነው የማስበው። በስተመጨረሻም በደብረ ጽዮን ቅድስት ድንግል ማርያምና ቅዱስ ኡራኤል ቤተ ክርስቲያን በቀጣይ ለመስራት የታሰበውን አገልጋዮቹ ያስረዳሉ። እንግዲህ ገዳሙ ትንሽ ከአስኬድነው በኋላ በአጠገቡ ደግሞ የራሳችን የሆነ ኮሌጅ እንዲኖረን ደግሞ እንሰራለን ብለን እናስባለን። በመላው ዓለም ያሉት ኢትዮጵያውያን ክርስቲያኖች ደግሞ ለዚህ እንዲተባበሩን፣ እንዲረዱን፣ እንዲያግዙን እንግዲህ እንማጸናለን። ለወደፊት ብዙ ፕሮግራም አለን። በመላው ዓለም የሚገኙ የኦርቶዶክስ ልጆች እንዲረዱት የምንፈልገው ነገር ምንድን ነው? ይሄንን ገዳም ለመስራት አሁን በቅርብ አንድ ዓለም አቀፍ ኮሚቴ አቋቁመን የገንዘብ ማሰባሰብ የፋይናንስ ሞቢላይዜሽን ለመስራት በእንቅስቃሴና በሂደት ላይ ያለ ነው እና በአሜሪካ፣ በአውሮፓ፣ በካናዳ፣ በአውስትራሊያ፣ በመላው ዓለም የሚገኙ ክርስቲያኖች በምናሰባሰበው የገቢ ማሰባሰቢያ ሂደት ውስጥ ተሳትፎ በማድረግ ለዚህ ገዳም ምስረታ የበኩላቸውን አስተዋጽኦ እንዲያደርጉ በዚሁ አጋጣሚ ጥሪ ማስተላለፍ እወዳለሁ። ቅድስት ቤተ ክርስቲያን ከተልኮቿ መካከል አንዱ ስብከተ ወንጌልን ለዓለም ሁሉ ማድረስ ነው። በመሆኑም ልዩ ልዩ አህጉረ ስብከቶች ስብከተ ወንጌልን ተደራሽ በማድረግ ከአንድ ሺህ በላይ አዳ አዲስ አማንያንን ወደ ቅድስት ቤተ ክርስቲያን እንዲቀላቀሉ ማድረጋቸው ተጠቁሟል። ተመስገን ፈቃዱ የቅድስት ቤተ ክርስቲያን ተቀዳሚ ተልእኮ ወንጌል ባልተዳረሰባቸውና ጥቂት ኦርቶዶክሳውያን በሚገኙበት አካባቢ ስብከት ወንጌልን ተደራሽ ማድረግ አንዱ ነው። በዚህም መሰረት ከአንድ ሺህ በላይ አዳዲስ አማንያንን ወደ ቅድስት ቤተ ክርስቲያን እንዲቀላቀሉ አድርገናል ሲል የጋሞና አካባቢው ዞኖች ሀገረ ስብከት አስታውቀዋል። በገጠሪቷ በዞናችን ውስጥ ባሉት በገጠሪቱ የሚገኙት አብያተ ክርስቲያናት በመናፍቃን የተወረሱ ናቸው ማለት ይቻላል። ሆኖም ቤተ ክርስቲያናችን በየጊዜው በምታስተምሮ አስተምሮ በዘንድሮ ዓመት እንኳን ራሱ ከ1200 በላይ ከመናፍቃን ከአማናያን ተመልሰው ተጠምቀው የስላሴ ልጅነት አግኝተዋል። በተጨማሪም ስብከተ ወንጌልን በማጠናከር ምዕመናንን በሰንበት ትምህርት ቤትና በልዩ ልዩ የቤተ ክርስቲያን አገልግሎቶች ላይ ተሳትፎ እንዲያደርጉ አድርገናል ሲል የዋግኅምራ ሀገረ ስብከት ገልጾልናል። እንደ ሀገረ ስብከት ስብከተ ወንጌልን በተመለከተ ብዙ ስራዎች በተለይ በዚህ በ2017 ለየት ያሉ ስራዎች ተግባራት ተከናውነዋል። በታኅሣሥና በመጋቢት ወር ሁለት ትላልቅ ጉባኤያት ተከናውነው በሁሉም በዘጠኙም ወረዳዎች በተመሳሳይ ቀናት በተመሳሳይ ርዕሰ ጉዳይ የተመሰረተ ትምህርተ ወንጌል በሰፊው ተሰጥቶ በነዚህ በ18 ጉባኤያት ወደ 300 ሺህ ህዝብ ተገኝቷል። በነዚህ 300 ሺህ ህዝብ መካከልም በሰንበት ትምህርት ቤት ያልተመዘገበ ወጣት በሰንበት ትምህርት ቤት እንዲመዘገብ በሰበካ ጉባኤ አባልነት ያልተመዘገበ ምንም ምመንም በአባት በእናት የሚኖር ምንም ንስሐ አባቱን የማያውቅ ወጣትም በሰበካ ጉባኤ አባልነት ተመዝግቦ ንስሐ አባቱን እንዲይዝ ትልቅ የስብከተ ወንጌል መርሃ ግብር ተካሂዷል። በመጨረሻም አካባቢው ጠረፋማና በረሃማ እንደመሆኑ መጠን ስብከተ ወንጌልን በተመለከተ ሰፊ ስራዎቹን እየሰራ እንደሚገኝ የምዕራብ ጎንደር ሀገረ ስብከት ስራ አስኪያጅ ሊቀ አእላፍ መምህር አባ ኃይለ ማርያም ተናግረዋል። ባሳለፍነው ዓመት አስራ አንድ ምእመናን ተጠምቀው የስላሴን ልጅነት አግኝተዋል። አካባቢያችን ጠረፋማ ነው፣ በረሃ ነው። በተለይ ከሱዳን ድንበር ሱዳንን የሚያዋስን ስለሆነ እንደ መተማ ዮሐንስ የአካባቢ የመሰሉ ከተማዎች ላይ ሰፊ ስራ ሰርተናል። ነገር ግን አሁንም መስራት ያለብን ብዙ ስራዎች አሉ። ምክንያቱም ኦርቶዶክሳውያን የቤተ ክርስቲያን ልጆቻችን በስራም በአንድም በሌላም መንገድ በእምነታችን ከማይመስሉን ሰዎች ጋር ይገናኛሉና እነሱን ሰፊ ክትትል የሚያስፈልጋቸው ናቸውና ጥበቃም ያስፈልጋቸዋል፣ ትምህርትም ያስፈልጋቸዋል። እነሱን መከታተል ይኖርብናል። ክቡራንና ክቡራት ተመልካቾቻችን፣ አሁን ደግሞ በዛሬ ዕለት በቅድስት ቤተ ክርስቲያናችን ተከብረውና ታስበው ከሚሉ ቅዱሳን መካከል ቅዱስ ጢሞናን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለስ። በዚች ቀን ጌታችን ከመረጣቸው እና በሽተኞችን ሁሉ ይፈውሳቸው ዘንድ አጋንንትንም ያወጡ ዘንድ ስልጣንን ከሰጣቸው ከሰባ ሁለቱ አርድእት አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አርፈዋል። ይህም ቅዱስ ጢሞና ሰማያዊ ሀብትን መለኮታዊ ኃይልን ገንዘብ አድርጎ በሽተኞችን ይፈውሳቸው፣ አጋንንት የሚገዙለት የነበረ ቅዱስ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስን በዘመነ ስጋዊው ካገለገለው ወደ ሰማይም ካረገ በኋላ ሐዋርያትን ያገለገለው በሐምሳኛውም ቀን ጴራቅሊጦስ በወረደ ጊዜ የመንፈስ ቅዱስን ጸጋ ከእነርሱ ጋር የተቀበለ ነው። ከዚህም በኋላ ሰባት ሆነው ከተቆጠሩት ዲያቆናት ጋር ሐዋርያት ሾሙት። እነርሱ መንፈስ ቅዱስን እውቀትንም የተመሉ እንደሆኑ የሐዋርያት ሥራ መጽሐፍ ምስክር ሆነዋል። በዲቁና አገልግሎትም ጥቂት ካገለገለ በኋላ በልቃ ከሚባል ሀገር በስተ ምዕራብ በሆነ ብስራ በምትባል ሀገር ላይ ኤጲስቆጶስነት ተሾሞ ከዮናውያንና ከአይሁዱን ብዙዎችን በማስተማር አጥምቋቸዋል። የዚች ሀገረ ገዥም ይህን በሰማ ጊዜ ቅዱስ ጢሞናን ይዞ ጽኑ ስቃይን አሰቃይቶ በእሳት አቃጥሎ በመንግሥተ ሰማያት የሰማዕትነት አክሊልን ተቀብለዋል። አምላከ ሰማዕታት ከሰማዕቱ በረከት ምልጃና ጸሎት ያሳትፈን። ክብሯና ክብሯት ተመልካቾቻችን፣ ለሰዓቱ የያዝናቸው ዜናዎች እዚህ ጋ ይጠናቀቃሉ። ዜናዎቹን ወደ እናንተ ማረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጋለሁ። ሌሎች መርሃ ግብራት ወደ እናንተ መርሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር።